የሚዬ ኔ ቆንጆ ኔ ቅም የይቱ ድምቀት ማለት ነው። እኔ ኮ ያንቺ ኩርፊያ ኮ እንዴት ደስ እንደሚለኝ ዛሬ ምን ሆንሽ? እንዳኮረፈች ሀይሚና ቡራ ለምን እንዳኮረፉ ባይገባኝም ማለት ነው። በዚህ አጋጣሚ ቤተሰቦች እንደ ኩርፊያ የሚያምርበት ሳቅ የሚያምርበት ስትናደ ስታኩርፍ ስታለቅስ የሚያምርባት አይምቾ ናት። እና ዛሬ እንግዲህ ያው አይምቾ ብቻ ሳትሆን ያኮርፈችው ቡሩኬም ጨምሮ ዛሬ ከፍቷቸዋል ማለት ነው። ለምን እንደከፋቸው ለምን እንዳኮረፉ ባላቅም ማለት ነው። እኛ መቼም እነሱን ስንወዳቸው ሳቃቸውን ብቻ ነው የምንፈልገው። ተደስተው እንዲመጡልን ነው የምንፈልገው። እና አኩርፎ ሲመጡ ደግሞ እኛም ይከፋናል። ተከፍተው ሲመጡ እኛም ይከፋናል። አዝነው ሲመጡ እኛም እናዝናለን። ቡሩኬና ሀይሚቾ ማለት ነው አኩርፋችሁብን አትምጡ የእኔ ውዶች ማለት ነው። በሰርፕራይዝ በሳቅ በፈገግታ ስትመጡልን እኛም ቀናችን ፈክት ድምቅ ይላል ማለት ነው። ቤተሰቦቼ ዛሬ እንግዲያው ሁለት ጨረቃዎች የምትወዷቸው የምታደንቋቸው ሀይሚቾ ቅመሟና ቡሩኬ ሸበላው እንግዲህ ማለት ነው አኩርፎ መቷል ያኮረፉበት ምክንያት ግን መረጃ የለኝም። ያው ቪዲዮ በተለቀቀ ሰዓት ያው ወደ እናንተ ይዘን እንመጣለን። ቤተሰቦቼ እኛንም እናንተም ተከፍታች እኛንም አታስከፉን፣ እውነት አታስከፉን። ሀይሚዬ ነው ቆንጆ ማለት ነው። ማን አባቱ ያስኮረፈሽ? ማን ነው አንቺን? የነካማ የመዳም ቅመሞችን እንደነኩ ነው የሚቆጠረው። እና በአንቺ ቀልድ የለም፣ በሀይሚና በብሩኬ ቀልድ የለም አለ ቤተሰቦቼ። በሀይሚቸውና በብሩኬ ቀልድ የለም። የመዳም ቅመሞች በሀይሚና በቡርኪ አይደራደሩ። ያሱ አስከፋቸው ከተባለ በቃ አለቀላቸው ማለት ነው። እና ለማንኛውም ቤተሰቦቼ ምን ሆነው ነው? ለምን ተከፉ? ሀይሚዬ ማና አስከፋብን? ከቡታጀራ ወደ አዲስ አበባ አልመጡም። ቦታው ቡታጀራ በፊትም ቪዲዮ የሚሰሩበት ቦታ ነው። እዛ ቡታጀራ ነው ያሉት። ግን ምን እንደሆኑ አልገባንም። ለምን እንዳኮረፉ፣ ለምን ብሩኬ ማብሮ ለምን እንዳኮረፈ፣ ሀይሞች ወይ ለምን እንዳኮረፈችብን እንግዲህ አልገባንም። ከአጠገባቸው በነገራችን ላይ ያለውን ልጅ ኢትዮ ቢኖረው አይኖሮ አላቅም አላቀሁም ለዛ መስለት ስላወሯት እሱም እንደማዘንም እንደማኩረፍም ብሏል። ምን አጋጥሟቸው ነው? ምን ሆነው ነብን ነው እነዚህ ቅመሞች ዩቱብን በአንድ እግር ያቆሙ ሁለት እርግቦች ምን ሆኑብን የሚለውን እንግዲህ ወደ እናንተ ይዘን የምንቀርብ ይሆናል፣ ቤተሰቦች ማለት ነው። ትናንትና በፍቅር ነበር ይመጡልን። አለ ሀይሚቿን ሙዚቃ ጋብዟለች። አቤት ድምፅ ሀይሚዬ፣ እንደው ሰው ሁሉን አሟልቶ ይሰጠዋል። በእውነት ለሀይሚ ኮነ ሁሉን አሟልቶ ይሰጣትና ትናንትና ለብሩኬ ሙዚቃ ስታንጎራጉርለት ነበረ እና ደስ የሚል ጊዜ ነበረ የትናንት ቪዲዮቸው። ዛሬ ግን ደግሞ አኩርፎ መጥቷል ይመስለኛል። ካጠገባቸው ባለው ቤት ይመስለኛል። ልጁን ግን አላወቅኩትም ቤተሰቦች በነገራችን ላይ ስለማልከታተለውም ስላላየሁትም ማለት ነው እና እንግዲህ ያው ምን እንደሆኑ ወደ እናንተ ደግሞ ማታ በተለመደችው ሰዓት ያው እነሱ የሚመጡት ከአስራ ሁለት ሰዓት በኋላ ነው። በዛችሁ ሰዓት ወደ እናንተ ይዘን የምንቀርብ ይሆናል እስከዚያው ግን ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑ እንደተለመደው በትትና ጋብዛለሁ። ቪዲዮንም ላይክ አድርጉ። መልካም ልብ ያላችሁ ብቻ በእውነት አይከፈልበትም፣ ምንም ያስከፍል ነገር የለምና እናንተ ላይክ ስታደርጉ ዩቱብ ሼር ያደርጓል። ሌላ ምንም ነገር የለውም እና ላይክ አድርጉ፣ ሰብስክራይብም አድርጉ። መልካም ልብ ያላችሁ ብቻ ሽዶች እና የመዳም ቅመሞች ቡርኬና፣ ሀይሚ ለምን ተከፉ? ብላሽ ተከፍታችሁ እንዳትሉ። ምናልባት ደግሞ እነሱ መቼም ለፈተና የማይበገሩ ናቸው፣ ፈተናዎቹን ሁሉ እያለፉ የሚሄዱ ልጆች ናቸው እና እንዳይከፋችሁ። ማታ እንግዲህ ቪዲዮን ይዘን ወደ እናንተ የምንቀርብ ይሆናል። እስከዛው ግን እናንተም በያላችሁበት ሰላማችሁ፣ ጤናችሁ፣ የመዳም ቅመሞች፣ የኔ ምርጦች ማለት ነው። ብዝት ርፍርፍ ይበልልኝ። ወዳችኋለሁ። ኑሩልኝ።